በፍርሃት የተሸበበው ሻዕቢያ አሰብን ለመከላከል ነው ወይ ያስባለ ከባድ ወታደራዊ እንቅስቃሴን እያደረገ ነው። ባድመ፣ ዛላምበሳ፣ ጋሽ ባርካ አካባቢዎችም ግዙፍ የኤርትራ ሜካናይዝድ ጦር ከወትሮ በተለየ መልኩ እየተንቀሳቀሰ እንዳለ የሚገልጹ ሪፖርቶች በኤርትራ የፕሮፓጋንዳ ልሳናት በኩል እየተሰራጨ ነው። በጋሽ ባርካ አደገኛ የሚባሉና ውጥረቱን ወደ ወታደራዊ ግጭት ሊቀይሩ የሚችሉ እንቅስቃሴዎች በስተዋል። ጅቡቲ ከሰሞኑ ከግብፅ ጋር የተዋሉ ችውል ደግሞ ኢትዮጵያ የባህር በርና ወደብ ጥያቄዋን እንድትገፋበት አድርጓታል። ይህ ያስደነ ነበረው ሻዕቢያ ጦሩን በዛላምበሳና ጋሽ ባርካ በገፍ እያንቀሳቀሰና እያነቃቃ እንደሚገኝ ሪፖርቶች አመላክተዋል። የኤርትራ ጦር በስፋት የሰፈረባቸው የጋሽ ባርካ ክልል በርካታ አካባቢዎች ላይ ከወትሮ የተለየ እንቅስቃሴ እየታየ ነው። በሻዕቢያ በኩል ከባድመ እስከ ዛላምበሳ ዘፋኞችን ከአስመራ አጓጉዞ ጦሩን በስፋት እያነቃቃ ይገኛል። ከባድመ እስከ አድግራ ጫፍ ዛላምበሳ ድረስ የዘለቀው የሰሞኑ የኤርትራን ጦር የማነቃቃት የሙዚቃ ድግሶች ሮ እየተለዩ ናቸው። በትግራይ ኢትዮጵያ ድንበር አካባቢ የሰፈረውን የኤርትራ ጦር በልዩ ሁኔታ የማነቃቃት ፕሮግራም የተዘጋጀለት የሻቢያ ጦር ብዛትም ቀላል የሚባል አይደለም ተብሏል። በእርግጥም የኢትዮጵያና የኤርትራ ውጥረት እያየለ ግጭቱ ሊፈነዳ ነው ወይ ያስባሉ ሪፖርቶች ናቸው ከባድመ ዛላምበሳና ጋሽ በርካ እየተሰሙ የሚገኙት በእርግጥም አፍሪካ ቀንድ ቋፍ ላይ ወድቋል። ውረድ እንውረድ እየተባባሉ ያሉት አዲስ አበባና አስመራ ቀንዱን ወደ ጦርነት ሊከቱት ይችላሉ በሚል ቀጠናው ከታወከ ከረመ። ኢትዮጵያ በ1990ው የባድመ ጦርነት በጦር ሜዳ አግኝታ በፖለቲካ ያጣችውን ድል ለማስመለስ፣ አስመራ ደግሞ የጦር ሜዳውን ሽፈት ለመበቀል ከ20 ዓመታት በኋላ ተፋቷል። ያረጁ የሻቢያ ታንኮች እና የኢትዮጵያ ዘመናዊ ታንኮች በመድፍ ርቀት ተፋጠዋል። ጥልቅ ምሽጎች እየተቆፈሩ ነው፣ ሜካናይዝድ ጦርን በገፍ እየተጓጓዘ ነው። የኤርትራው ባለስልጣን ኢትዮጵያን ፖለቲከኞች እብድ ብለው መዝለፋቸው እና አልጀዚራ ኢሳያስን ለማስወገድ ጊዜው አሁን ነው የሚል ጽሑፍ ከሰሞኑ ማጋራቱ ደግሞ በእርግጥም አይቀሬው ጦርነት ሊለኮስ ቋፍ ላይ ነው አስብሏል። ኢትዮጵያና ኤርትራ በደም የታጀበ ታሪክ ነው ያላቸው። ሁለቱ ሀገራት በ1990 መጀመሪያ በድንበር ውዝግብ ወደ ጦርነት ገብተው ከ100 ሺህ በላይ ሰዎች ረግፈዋል። እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ በሀገራቱ መካከል የሰላም ስምነት ቢደረስም ጦርነቱ ግን ጠባሳውን አሳርፎ ነበር ያለፈው። አብይ ኖቤል የተሸለሙበት የኢትዮ ኤርትራ እርቅ የዘለቀው ግን እስከ ፕሪቶሪያ ስምምነት ድረስ ብቻ ነበር። ሁለቱ መሪዎች ትግራይን በጋራ ሆነው ከወጉ በኋላ በጦርነቱ አፈጻጸም ቅራኔ ውስጥ ሊገቡ ይችላሉ። ትግራይን ማውደም ለሚፈልጉት ለፕሬዚዳንት ኢሳያስ አፈወርቂ ወዲ አፎም ፕሪቶሪያ ስምምነት የመርዶ ያህል አሳዛኝ ነበር። በዚህም ሁለቱ መሪዎች ወደ ከባድ ቅራኔ ውስጥ እንዲገቡ ሆኗል። ይህ ቅራኔ ከሁለት ዓመት በፊት ኢትዮጵያ የቀይ ባህርን አጀንዳ በይፋ አደባባይ ስታወጣ ደግሞ ወደ ውጥረትና ፍጥጫ አድጓል። አሁን ላይ ዓለም ሁለቱ አገራት ወደ ግጭትና ጦርነት ይገባሉ በሚል ሰግቷል። አገራቱም አዳዲስ መሳሪያዎችና ወታደሮችን ወደ ድንበር እያስጠጉ ከባድ የቃላት ጦርነት ውስጥ ተዘፍቀዋል። የሀገራቱን ነባራዊ ሁኔታና ወታደራዊ ቁመና ተንተርሰን ሁለቱ ሀገራት ወደ ግጭት ቢገቡ ማን ወታደራዊ ብልጫ ሊያገኝ ይችላል ስንል እንመረምራለን። ጠቅላይ ሚኒስትር አብይ አህመድ ለመጨረሻ ጊዜ ፓርላማ በቀረቡበት ወቅት በሰጡት ገለጻቸው የቀይ ባህር ባህር በርና ኤርትራን የተመለከተ ገለጻ ሰጥተው ነበር። በማብራሪያቸው ታዲያ በኢትዮጵያ እንቅስቃሴ በፍርሃት ቆፈን ስር ለወደቁ የሻዕቢያ ሰዎች አይዟቸው፣ አትፍሩ ነበር ያሉት፣ አትስጉ። የባህር በር የህልውናችን ጉዳይ ቢሆንም በዚህ ጉዳይ ግን ኤርትራን የሞጋት እቅድ የለንም ሲሉ አብይ ገልጸው ነበር። ሆኖም ጠቅላይ ሚኒስትር አብይ በአደባባይ ኤርትራን አንወጋም ቢሉም ሰራዊቱን ግን ለልዩ ተልዕኮ እያዘጋጁ ነው ወይ የሚያስብሉ መረጃዎች ሲወጡ ነበር ነበር ከወራት በፊትም ሰራዊታችንን የምናዘጋጀው ለሰላም ነው ሲሉ ዶክተር አብይ ተደምጠው ነበር አብይ ወደ ስልጣን ከመጡበት ጊዜ አንስቶ ትልቅ ትኩረት ካደረጉባቸው ጉዳዮች መካከል የሰራዊት ግንባታ ተጠቃሽ ነው ወታደር እንደመሆናቸው ለወታደራዊ ጉዳይ ንቁ እንዲሆኑ አድርጓቸዋል የሚሉ አሉ ባለፉት ዓመታትም ጦሩን ለማዘመን የሄዱበት ርቀት እዚህ ጋር የሚጠቀስ ነው በተመሳሳይ ኤርትራ በአምባገነናዊ ስርዓት ቆፈን ስር በወታደራዊ ግዳጅ የምትማቀቅ ትንሽዬ ሀገር ናት ዜጎቿ ኤርትራ ከኢትዮጵያ ማህፀን ተፈልቀቃ ከወጣሽ በኋላ ከወታደራዊ ግዳጅ ውጭ የሚያውቁት ነገር የለም። በዚህም ድፍን ኤርትራውያን ወታደር ናቸው ማለት እንችላለን። ኤርትራ ዜጎቿ ሙሉ ወታደር ቢሆንም ኢሳይያስ ግን የከሸፉበት አንድ ነገር አለ። ይኸውም የሰራዊት ግንባታ ጉዳይ ነው። ሻእቢያ አሁን ድረስ በኩራት የሚያወራለት መሳሪያው ከደርግና ኢህአዴግ የማረካቸው ጊዜያቸው ያለፈባቸው ያረጁ ታንኮች ናቸው። የዘመኑ ጦርነት በታንክ መሆኑ ቀርቶ በድሮን መሆኑን ያልተረዱት አዛውንቱ ፕሬዚዳንት ግን ዛሬም ታንኮች አሉን ሲሉ በኩራት ደረታቸውን ነፍተው ይናገራሉ። አንድ ታዋቂ የአሜሪካ ወታደራዊ ተቋም ሰሞንኛውን ኢትዮ ኤርትራ ትኩሳት ተከትሎ የሁለቱን ሀገራት የጦር አቅም በንጽጽር አቅርቦ ሪፖርት አውጥቷል። ሁለቱ ሀገራት በባህር በር በተለይም በአሰብ ጉዳይ ወደ ጦርነት መግባታቸው አይቀሬነቱ እየጨመረ ነው ያለም ሲሆን ሀገራቱ ወደ ጦርነት ቢገቡ የውጊያ አሸናፊነቱን የሚወስኑ ወታደራዊ አቅሞች ምን ይመስላሉ ሲል በዝርዝር አቅርቧል። በቀዳሚነት ያስቀምጠውም የኢትዮጵያን ጦር አቅም ነው። የኢትዮጵያ ጦር ባለፉት አስርተ ዓመታት በተለያዩ የአገር ውስጥና የውጭ ጦርነቶች ውስጥ አልፏል። ባለፉት ሶስት አስርተ ዓመታት ውስጥም የኢትዮጵያና የኤርትራ ጦርነት እንዲሁም ከሁለት ዓመታት በፊት ያበቃው ደም አፋሳሹ የሰሜን ኢትዮጵያ አስከፊ የእርስ በርስ ጦርነት ዋነኞቹ ሲሆኑ፣ ከዚህ ባሻገርም የአገሪቱ ሰራዊት በተለያዩ የሰላም ማስከበር ተልዕኮች ውስጥ ተሳትፏል። በቅርቡ የተደረገው የሰሜን ኢትዮጵያ ጦርነት በሰውና በንብረት ላይ ካደረሰው ውድመት ባልተናነሰ በኢትዮጵያ መከላከያ ሰራዊት ላይ ቀላል የማይባል ጉዳት ማስከተሉ አይቀሬ ነው። በአንጻሩ የኤርትራ ጦር ከኢትዮ ኤርትራ ጦርነት በኋላ የተሳተፈበት ውጊያ የሰሜኑ ጦርነት ነው። የኢትዮጵያ ጦር ባለፉት ሶስት አስርተ ዓመታት በርካታ እንቅፋቶች ቢገጥሙትም በእነዚህ ፈተናዎች ውስጥ አልፎም ግን ከኤርትራ ጦር ጋር ሲነጻጸር ፍጹም የበላይነትን ያለው ተቋሙ የሁለቱን ሀገራት ጦር ካነጻጸረ በኋላ ልዩነታቸው የሰማይና ምድር ያህል ነው ይላል። ኤርትራ በኢትዮጵያ ጦር ላይ ብልጫ የወሰደችው በአንድ ጉዳይ ሲሆን እሱም በታንክ ብዛት ነው። በታንክ ብዛት የኤርትራ ጦር በርካታ ታንኮችን በመያዝ ከኢትዮጵያ ጦር የተሻለ ነው። በሌሎች መመዘኛዎች ሲታይ ግን የአገራቱ ጦር ፍጹም ለንጽጽር የሚበቃ እንኳን አይደለም። የአገራትን አጠቃላይ ወታደራዊ አቅም በመመዘን ደረጃን የሚሰጠው ግሎባል ፋየር ፓወር በ2025 እትሙ የአገራትን ከሰራዊት ብዛት እስከ ትጥቃቸው ድረስ በመፈተሽ የወታደራዊ አቅም ደረጃን ሰጥቷል። የ145 ሀገራትን ወታደራዊ አቅም በመመዘን በየአመቱ ደረጃ የሚያወጣው ግሎባል ፋየር ፓወር ለምዘናው ምስል ሳይሆን የመገምገሚያ ነጥቦችን አስቀምጧል። እነዚህ መመዘኛዎችም አገራት ያሏቸው ወታደራዊ ክፍሎች ብዛት፣ ሰራዊቱ የታጠቃቸው ወታደራዊ ትጥቆች፣ ለሰራዊታቸው የሚመድቡት አመታዊ በጀት፣ ለሰራዊታቸው የሚያስፈልጉትን አቅርቦቶች በተገቢውና በአስፈላጊው ጊዜ የማቅረብ አቅም፣ ተፈጥሯዊ ሀብት እንዲሁም አገራቱ ካላቸው መልክዓ ምድራዊ አቀማመጥ አንጻር በዝርዝር ገምግሟል። በግሎባል ፋየር ፓወር አሀዝ ኢትዮጵያ ከ145 አገራት 49ኛ ላይ ናት። ኢትዮጵያ በወታደራዊ አቅም በአህጉሪቱ ካሉ 54 ሀገራት ደግሞ 25ኛ ደረጃ ላይ የምትገኝ ሲሆን ቀዳሚዋ ደግሞ ግብጽ ናት። ኢትዮጵያ 162000 የሚሆን አጠቃላይ ሰራዊት ብዛት ያላት ሲሆን ሰራዊቱም በውጊያ ብቃቱ እንደ ወርቅ ተፈትኖ እየወጣ ነው። የኤርትራን ወታደራዊ ቁመና እንመልከት። እንደ ግሎባል ፋየርፓወር ትንተና ኤርትራ በዓለም አቀፍ ደረጃ 120ኛ ደረጃ ላይ አስቀምጧታል። የኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በዚህ አመቱ የግሎባል ፋየርፓወር ኢንዴክስ ላይ በወታደራዊ አቅም ከ145 ሀገራት ያኛ ላይ ስትሆን ከአፍሪካ ደግሞ ሀያስድስተኛ ደረጃ ላይ ናት። ከሚሊዮን በላይ ህዝብ ያላት ኤርትራ አንድ መቶ ሀያ መደበኛ ሰራዊት እና ተጠባባቂ ሀይል አላት። አገሪቱ ለሰራዊቷ አንድ ሚሊዮን ዶላር አመታዊ በጀት ትመደባለች የተባለ ሲሆን የምድር የአየርና የባህር ኃይልም አላት። እንደ ሪፖርቱ የኢሳያስ አፈ ኤርትራ ያሏት የጦር መሳሪያዎች ጊዜያቸው ያለፈባቸው ናቸው። ሶስት መቶ ያረጁ ቲ ታንኮች እና ሁለት ወታደራዊ ተሽከርካሪዎች አሏቸው። ምንም አውሮፕላን የሌላት የኢሳያስ አፈወርቂዋ አገር ነገር ግን ጥገና የሚፈልጉ አስር ሚግ 21 እና ጥቂት ሄሊኮፕተሮች እንዳሏቸው ሪፖርቱ ጠቅሷል። የሁለቱ ሀገራት ወታደራዊ ቁመና ይህንን ይመስላል። የሀገራቱ ወታደራዊ አቋም አራምባና ቆቦ የሚባል ቢሆንም እንደ ሳውዲና አረብ ኤምሬስ ያሉ የገልፍ ሀገራት የጦርነቱን አቅጣጫ የመወሰን አቅም እንዳላቸው ግን የበርካቶች እምነት ነው። ከዚህ በተጨማሪም የኢትዮጵያና የኤርትራ መንግስት የሚያስታጥቋቸውና የሚደግፏቸው ተቃዋሚ ኃይሎች በጦርነቱ ስለሚችሉ የጦርነቱን ነገር ሊያወሳስበው እንደሚችል በርካቶች ካሁኑ ትንተናዎችን እያቀረቡ ነው በተለይም ፕሬዚዳንት ኢሳያስ ጭንቅ ውስጥ የገቡበት ሰዓት ስለሆነ በዚህ ጦርነት ስልጣናቸውን ጭምር ሊያጡ እንደሚችል ነው የሚገመተው ኢትዮጵያና ኤርትራን እንዲህ ወዳለ ወታደራዊ ፍጥጫና ወደ ጦርነት ሊገቡ ነው ወይ የሚያስብል ትንተናን እያስደመጠን ያለው የኢትዮጵያ የባህር በር ጥያቄ ነው አሁን ላይ ደግሞ የኢትዮጵያ የባህር በር ጥያቄ አይቀሬ ወደ መሆን ተሸጋግሯል ለዚህ አይቀሬነት ገፊ ምክንያት ደግሞ ከሰሞኑ ጅቡቲ ከግብጽ ጋር የተስማማችው ስምምነት የሚጠቀስ ነው። በየትኛውም ዓለም ለአገሮች በፍጥነት ለማደግና ለዘላቂ ተጠቃሚነት ወሳኝ ከሚባሉት ዘርፎች መካከል መሰረተ ልማት ወሳኝ ነው። የመንገድ የኤሌክትሪክና የቴሌኮም ግንኙነት ማለት ነው። የአየር መስመርና ባቡርን የመሳሰሉ የስልጡን ማህበረሰብ መገልገያዎችም መጠናከር አለባቸው። በምንም አጋጣሚ ለወደብ መቅረብና የወደብ ባለቤት መሆን ግን ለኢኮኖሚያዊ እድገትም ሆነ ለአገር እድገት እጅግ ወሳኝ ጉዳዮች ናቸው ይላል ዘ ቻሌንጅስ ፌሲንግ ላንድ ሎክድ ዴቨሎፒንግ ካንትሪ የሚለው መጽሐፍ ይህን አባባል ቅቡል የሚያደርገው እውነታ ዓለም ላይ ያሉ ባለከፍተኛ የኢኮኖሚ አገሮች በሙሉ የወደብ ባለቤቶች መሆናቸው ነው ይላል። ሌላው ቀርቶ ከፍተኛ የኢኮኖሚ እንቅስቃሴ የሚካሄድባቸው በቅልጥፍና የሚያድጉ ከተሞች የወደብ በር ያላቸው ናቸው። እነ አሜሪካ፣ ራሽያ፣ ቻይና፣ ጃፓንና ብዙዎቹ የአውሮፓና ላቲን አሜሪካን አገሮች ለኢኮኖሚ ጥንካሬያቸው ብቻ ሳይሆን ለደህንነታቸውም ቢሆን ወሳኝ ሀብት የባህር በር ወይም ወደብ ነው። ዶክተር ያዕቆብ ኃይለማርያም አሰቤ ማናት የኢትዮጵያ የባህር በር ጥያቄ በሚል ባዘጋጁት ጥናታዊ መጽሐፋቸው ላይ እንዲህ ይላሉ። በ በ2008 በዓለም 44 ወደብ አልባ አገሮች ሲኖሩ ከእነዚህ ውስጥ 31 ያሉ ድሀ ሲሆኑ 13ቱ ደግሞ የድሀ ድሀ የሚባሉ ናቸው። 13ቱም የድሀ ድሀ አገሮች በአፍሪካ ውስጥ የሚገኙ መሆናቸው እንዳለ ሆና ኢትዮጵያም ከእነዚህ አገሮች ተርታ ተመድባለች። እነዚህ ወደብ አልባ ድሃ አገሮች ወደ ውጭ የሚልኳቸው ምርቶቻቸው በ በአንድና በሁለት ሰብሎች ወይም በአንድና በሁለት የኢንዱስትሪ ውጤቶች ወይም ጥሬ ዕቃ የተወሰኑ ናቸው በማለት ተናግረዋል። ይህ የዶክተር ያዕቆብ ኃይለማርያም አስተያየት የኢትዮጵያን የባህር በር ጥያቄ አይቀሬ ካደረጉት ጉዳዮች መካከል ተጠቃሽ ነው።